ምክንያቶች አሉት፣ አስባቦች አሉት፣ የሚያስገኙት ሰበቦች አሉ። እንዲሁም ደግሞ እሱን የሚያጠፉ የእሱ ጸር የሆኑ ነገሮች አሉ ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአን፣ ወአሽሩሁና ቢልማዕሩፍ፣ በጥሩ ተናኗሯቸው ይላል። ባለቤቶቻችሁን በጥሩ ተናኗሯቸው፣ በመልካም ተናኗሩ ማለት ነው። አላህ ያዘዘው በመልካም መናኗር ማለት ማንኛውም ጥሩ የሚባል ነገር ከቃል ሊሆን ይችላል ከተግባር ሊሆን ይችላል። ማንኛውም ጥሩ ነው ተብሎ በማህበረሰብ ውስጥ ጥሩ አእምሮ ያላቸው ማህበረሰቦች ሸሪያን ሳይቃረን የሚያምኑበት የሚያውቁት ትክክለኛ ነገር ማዕሩፍ ይባላል። እና አላህ ጥቅል አድርጎ ነው ያስቀመጠው እንጂ ዝርዝር ነገር እንደዚህ እንደዚህ እንደዚህ እያለ ዋናውን አንኳር ነጥቦች በተለያዩ ቦታዎች የተነሱ ነጥቦች ይኖራሉ። ከዛ ውጭ በዝርዝር እያንዳንዱን ነገር አላህ ከመዘርዘር ይልቅ ቢልማዕሩፍ በጥሩ ተናኗሯቸው። ማዕሩፍ ይባለው ሸሪያን ያልተቃረነ በመልካም ባህሎች ጥሩ በሆኑ ባህሎች ጥሩ ተብሎ የሚታሰብ ንጹህ አእምሮ ያላቸው ሰዎች ጥሩ ነው ብለው የሚያስቡት የሚያምኑበት ነገር ማዕሩፍ ይባላል። በአጭሩ ይህ ሲገለጽ አንተ ለራስህ የምትወደውን ነገር ለጥንድህ መውደድ ማለት ነው። ለራስህ የምትወደውን ነገር ለጥንድህ ማድረግ፣ ለአንተ እንዲደረግ የምትፈልገውን ነገር ለጥንድህ ማድረግ፣ ወንድም ሆነ ሴት

የትዳር ቁርኝት ጥልቅ የሆነ መሰረቱ ጥልቅ የሆነና ምኞቱም ረጅም የሆነ ግንኙነት ነው። እንዲሁ ዝም ብሎ የሆኑ ሰዎች መንገድ ላይ ተገናኝተው ጓደኝነት፣ እግረኛ የሆኑ ሰዎች አብረው የሚሄዱ ሰዎች ተገናኝተው አውርተው የሆነ ነገር ብለው እንደሚለያዩት አርዝ ጥልቅ የሆነ ወይም ደግሞ አንድ ሰው ከነጋዴ ሆኖ ከደንበኞቹ ጋር እንደሚኗኗረው አጠር ያለ ቆይታ አይደለም። ጠለቅ ያለ ነው ማለት ነው። ምክንያቱም በውስጡ ልጆችን አፍርተን ልጆችን አሳድገን ለማረግ አብቅተን አላህ በሚወደው መልክ ልጆቻችንን ቦታቸው እናደርሳለን ብለን ተብሎ የሚታሰብበት ትልቅ ማዕከል ስለሆነ ማለት ነው። እንግዲህ በዚህ አይነት ሁኔታ ላይ ጥሩ የሆነ ሁሉቅ ያለው ስነምግባር ያለው ሰው ውስጡ ንጹሕ የሆነ ሰው ለጥንዱ ጥሩ ሀሳብ የሆነ ወንድ እና ገር የሆነ አላህ ከሚያዘው ነገር ውጭ ሳይወጣ ገር የሆነ በሸሪያ ውስጥ ሆኖ ለይን ገር የሆነና አዛኝ የሆነ ሰው አላህ ይዘንለት እንዲህ አይነቱ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊሂ የእናንተ በላጫችሁ ለቤተሰቦቹ በላጭ የሆነ ነው እኔ ለቤተሰቦቼ በላጭ ነኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም ወንድ ማለት ጎበዝ ማለት ውጭ ሲወጣ እንደ ድመት ላለቆቹ እንደ አይጥና እንደ ድመት የሚያደገድግና ቤት ሲገባ አንበሳ የሚሆን ማለት አለ። ወንድ ማለት ያ አይደለም። ለቤተሰቦቹ አዛኝ፣ ለትንሹም አዛኝ፣ ለትልቁን አክባሪ የሆነ ትክክለኛ ስብዕና ያለው ሰው ነው። አንዳንዱ ሰው ቤት ሲገባ አንበሳ ይሆናል። ከቤት ሲወጣ ግን ሌላ ነገር ይሆናል። ያ አይደለም። ከወንዶች ጋር እንደ ወንድ

ለባሏ መልካም ፊት የምታሳይ ባሏን በጥሩ ቃል የምትቀበል ወጥቶ ሲገባ ቁጣውን የምታበርድ እንዲሁም ደግሞ ባህሪዋ የተስተካከለ ስትታይ ደስ የምትል ማለት ነው። መልከ መልካም ስለሆነች አይደለም ስትታይ ደስ የምትለው ጥሩ ነገር ስለምታሳየ፣ ከሷ ጥሩ ነገር ጥሩ ቃል ስለምጠበቅ፣ ፈገግታ ስላለ፣ የሚያሳዝን ነገር ስለማትነግረ፣ ስለማታስደነግጥ ስታይ ደስ ትላለች። ስትታይ ደስ የምትል ማለት ነው። እና ስትታዝ ሲያዛት ባሏ በወንጀል እስካላዘዛት ድረስ የምትታዘዝ እና በራሷም ሆነ በገንዘቧ ባሏ በሚጠላው ነገር እሱ ሲወጣ እንደዛ ሆና የማጠብቀው ማለት ባሏ ከቤት እንደወጣ ልክ ጠላት እንደወጣላት ገንዘቧንና ራሷን እንደፈለገች የማታደርግ ሴት አላሁ ሱብሓነሁ ወተዓላ በረካ ያድርጋት ይባላል። እንዲህ አይነቷ ሴት መልካም የሆነች ሴት ናት ማለት ነው።

ያስቀመጠባትን አማና ትጠብቃለች ነው። ቤቱን የማይፈልገውን ሰው አታስረግጥበትም። ቤቱን የማይፈልገው ሰው እንዲገባ አትፈቅድም። የባሏን ቤት ትጠብቃለች። ባሌ የለም ብላ ማንኛውን እሱ አይፈቅድለት ሰው እንዲገባ ማይፈልገውን ሰው ማስገባት የለባትም ሴት ልጅ ማለት ነው። መልእክተኛችን ሰለላሁ አለይሂ ወሰለም አንዲት ሴት አምስቱን ሰላቷን ከሰገደች፣ ረመዳኗን ከጾመች እና ብልቷን ከሐራም ከጠበቀች፣ ባሏን ከታዘዘች

ባህሪ ሊኖር ይችላልና፣ ስለዚህ እያመዛዘነ ጥሩ ባህሪዋን ጥሩ ጎኗን ለማየት እየሞከረ ጥፋቷን ለመሸፈን እየሞከረ መሄድ አለበት። ምናልባት ጥፋቱ የማያናኖን አብሮ መቀጠል የማያስችል ችግር ከሆነ ለዛም ደግሞ ሸሪያችን መንገድ አበጅቶለታል። እንግዲህ የቤቶች መፍረስ የቤቶች መናድ በዚህ ዘመን በጣም በስተዋል። ይህ ደግሞ ብዙ ፈሳዶችን ያመጣል፣ ብዙ ችግሮችን ያስከትላል ማለት ነው። የኡስራ መበተን የቤተሰብ መበተን፣ ለቤተሰቡ ብቻ አይደለም ጉዳቱ፣ ማህበረሰብ ውስጥ ጉዳትን ያመጣል፣ የማህበረሰብን ጉዳት ያስከትላል። ባለ አባትና እናታቸው ተለያይተው በአስቸጋሪ ችግር ወይም ደግሞ አስገዳጅ በሆነ ሁኔታ መለያየት ያለ ነው፣ ሸሪዓ ነው። ግን ወደዛ ላለመግባት ብዙ ጥረቶችን ማድረግ ያስፈልጋል ማለት ነው። መፈታት ያለባቸው ነገሮችን ለመፍታት ጥረት ማድረግ ያስፈልጋል። በቀጣይ እንደምንመለከተው ናም የቤት መፍረስ የቤት እድል ማጣት ብቻ አይደለም የቤተሰብ የአንድ ቤተሰብ ችግር ብቻ አይደለም፣ የማህበረሰብ ችግር ነው። አባትና እናታቸው ተለያይተው ያሳደጓቸው ልጆች ለማህበረሰባቸውም ጥሩ አመለካከት ላይኖራቸው ይችላል። ሴቶች ለወንዶች ጥላቻ ይኖራቸዋል፣ ወንዶች ለሴቶች ጥላቻ ይኖራቸዋል። አባትና እናት ተበዳድለው ተጨቋቁለው ተለያይተው ከሆነ ሴት ከሆነች ወንድ ትጠላለች፣ ወንድ ከሆነ ደግሞ ሴት የሚባል ነገር ይጠላል። ለምን? እናቱ አባቱን ስትወደድ ስላየና ስትንከራተት በሱ ምክንያት ስትንከራተት ፈንታ ስትንከራተት ስላየ፣ እንዲሁም ደግሞ እሷም እነዚሁ ማለት ነው። እና ከዚህ አንፃር ማኅበራዊ ትልቅ ችግርን ያስከትላል ማለት ነው። ጧሪ ያጡ ሴቶች ወይም ደግሞ ከባላቸው የተፋቱ ሴቶች ፈላጊያቸው ይጠፋና በዚህ ጊዜ ማህበራዊ ፈሳድ ይስፋፋል፣ ብልሽት ይስፋፋል። በሐራም መንገድ ሰዎች ፍላጎታቸውን ማሳካት ወደ መፈለግ ይገባሉ ማለት ነው። በዚህ ምክንያት ማህበራዊ ችግር ይፈጠራል፣ ማህበራዊ ችግር ይከሰታል ማለት ነው። እንዲሁም ደግሞ የቤተሰብ መቆራረጥን ያመጣል። ሁለቱ ተጋብተው የነበሩ ሰዎች ሲለያዩ ያ ሁለቱ ቤተሰብ መቆራረጥ፣ በመካከላቸው መቆራረጥ፣ እንደ ጠላት መተያየት ይፈጠራል ማለት ነው። አስገዳጅና አስቸጋሪ ጉዳይ ካልተከሰተ በስተቀር ይህም ግን መሆን የነበረበት ነገር አይደለም። ከሆነ ሆነ ነው። ከዛ በኋላ አንድ ሰው እንደ ሙስሊም እህት እና ወንድም መኗኗር ይቻላል። እንደ ባልና ሚስት መኗኗር ይቻላል። እንደ ባልና ሚስት መኗኗር ካልተቻለ እንደ ሙስሊም ወንድም እና እህት መኗኗር ያለ ነው። ይህ ግን ሰፋ ያለ ሆድ ወይም ደግሞ ሰፋ ያለ አስተሳሰብ የሚጠይቅ ቢሆንም እንዲሁም ደግሞ ሐራም እና ሐላል መቀላቀልን ያስከትላል ማለት ነው እና እንዲህ አይነት ፍቺ የሚበዛባቸው ማህበረሰቦች፣ እንዲሁም ደግሞ ሐራም እና ሐላል የተቀላቀለባቸው ማህበረሰቦች፣ ፈሳድ የተስፋፋባቸው ማህበረሰቦች ብልሽታቸው። ሰዎች ሊቋቋሙት የማይችሉ ሰዎች አብረው ሊኖሩበት የማይችሉበት ትልቅ ማጥፍ ይከታቸዋልና ከዚህ አንጻር የቤተሰብ መፍረስ እንደ ቀላል አይደለም መታየት ያለበት። እሷ ከቤት ወጣች ወይም ደግሞ እሱ እንደዛ በዛ ልክ ብቻ የሚታየ ነገር አለ። ከጎን ብዙ ነገሮችን ያስከትላልና ከዚህ አንጻር በዘመናችን ያለው ፍቺ በጣም በቀላሉ እየታየ ተልካሻ በሆኑ ምክንያቶች

ለፍች በቂ ያልሆኑ ምክንያቶች፣ አጥጋቢ ያልሆኑ ምክንያቶች ኖረውት ወይም እነሱን ሰዎች ምክንያት አድርገው ወደ ፍች የሚሮጡባቸው ምክንያቶች አሉ። ከእነዚያ መካከል ውጫዊ የሆኑ ምክንያቶች አሉ፣ ውስጣዊ የሆኑ ምክንያቶች ይኖራሉ። ውጫዊ የሆኑት ምክንያቶች የቤተሰብ ጣልቃ ገብነት ነው። የቤተሰብ ጣልቃ ገብነት የሚስት ቤተሰቦች ሊሆኑ ይችላሉ፣ የባል ቤተሰብ ሊሆን ይችላል። ጣልቃ ሲገቡ ለማስተካከል ካልሆነ በስተቀር ለማበላሸት ጣልቃ ከገቡ ትዳሩ ይበላሻል። በተለይም ሁለቱም አካላት ባልና ሚስት ጠንካራ ካልሆኑና በራሳቸው የቆሙ ካልሆኑ በሰው ሐሳብ ተደግፈው የሚጓዙ ከሆኑ አለዚያ ግን ጠንካራ የሆነ ሰው መሳሊሑንና መፋሲሉን ጥቅሙንና ጉዳቱን በደንብ ማስተዋል የሚችል ሰው ማንም ይሁን ማን የሆነ ነገር ውስጥ የሚገባ? ትክክለኛ ምክንያት እስካልሆነ ድረስ መቀበል መቻል የለበትም። የሰው ልጅ ራስን ችሎ መቆም አለበት። አእምሮ አላህ የሰጠው ለሰው ልጅ እንዲያስተነትንበት እንዲያስተውልበት ነው። ሰውየው ልጁን አውጥቶ ከሰጠ በኋላ አሳልፎ ከሰጠ በኋላ ወይም ከዛ አካል የሚጠብቀው ጥቅም ነበረ፣ ያ ጥቅም ሳይመጣለት ሲቀር ልጁን ከባሏ ጋር ለማፋታት ቀን ከሌሊት ሲለፋ እና ሲጣጣር ይታያል። ይህ ለልጁ መልካም የማያስብ አባት ነው። ምንም ይሁን ምን እስካገባት ድረስ ልጁን አሳልፎ እስከሰጠ ድረስ እሷም ልቧን ለሌላ አካል አሳልፋ እስከሰጠች ድረስ ይህች ልጅ አርፋ እንድትኖር ምናልባት መምከር የሚያስፈልጋት እንዲሁም መጠገን የሚያስፈልግ ነገር ካለ ባሏ ጋር የሆኑ ክፍተቶች ካሉ ያን እያረሙና እያስተካከሉ መቀጠል እንጂ ልጅን አፋቶ ወዴት ይወሰዳል? ወደፊት ምን ተዘጋጅቶላት ነው? ከዚህ አንጻር እንደዚህ አይነት ነገሮች ላይ ብዙ ወላጆች አያስቡበትም። ያፋቱና፣ ለማፋታት ይሮጡና ከዛ በኋላ ልጅቷም ተሰላቻቸዋለች። ይሰላቻሉ። ቤት ያመጧትና ይሰላቻሉ። ከዛ በኋላ ከዚህ በፊት በራሳቸው ሰበብ በተከሰተው ነገር ስሟን እያነሱ ወይም ደግሞ ፊት ለፊት እሷን እየተቅጣጩ ይሰድቧታል ማለት ነው። አንቺ ለባልሽ ማልሽ እያሉ እንዲህ እያሉ በአእምሯ ሁለት ጊዜ ይጫወቱበታል። ይህ አይነቱ ነገር ተገቢና አስፈላጊ አይደለም። ልጃችንን ማስተዳደር እስከቻለ ድረስ የዲን ችግር እስከሌለበት፣ የሥነ ምግባር ችግር እስከሌለበት ድረስ ሆኖቆና ዲኑ ትክክለኛ እስከሆነ ድረስ ምትበላውን ምትጠጣውን ምትለብሰውን እንዳቅሟ እስካላሳጣት እስካላጣሽ ድረስ እስካልበደላት ድረስ አላሁ Subhanahu Wa Ta'ala ኸይር ሊያደርግላቸው ይችላል። ዱዓ አድርግላቸው። ዱዓ የባልም ሆነ የምስት ቤተሰቦች ዱዓ እናደርግላቸው ይገባል እንጂ ከዛ ውጭ ለማፋታት መሮጥ ይህ አስፈላጊና ተገበረም። በተለይ በተለይ እንደዚህ አይነት ነገሮች ቢከሰቡት የሚጠበቅ ጥቅም ኖሮ ያሳይሳካ ሲቀር ነው። ይህ ደግሞ አደጋ ነው። አላ ስብሃነወተዓላ ይህን በማፋታታችን ይህ በማበላሸታችን ምክንያት ሌላ ችግር በተዘዋዋሪ ሊገጥመንና ሊከተለን ይችላልና አላን ስብሃነወተዓላ ልንፈራ ይገባል። አላ ስብሃነወተዓላ ለማስታረቅ ሽማግሌ ላኩን ያለው ካልተግባቡ በመካከላቸው ችግር ከተፈጠረ ለማስተካከል ሽማግሌ ላኩ እንጂ ያለው ለማበላሸት የሚሮረት ሽማግሌ በየትኛውም ሸሪዓ መሆን ዓቅል የሚደገፍ አይደለም። እንግዲህ ከዚህ ጋር ተይዞ ውጫዊ አካል ስንል ጓደኞች ሊሆኑ ይችላሉ። አንዳንድ ጓደኛ ባሉን ፈልገው ያን ሰውዬ ፈልገው እንደ ጓደኛ ሆና ትቀርብና ከሱ ልታፋታ ትችላለች። ትችላለች አቅል መሆነ ነቢ መሆን አለበት። ሰው ንቁ መሆን አለበት። የሚጠቅመውና የሚጎዳው ራሱ ማሰብ አለበት። ከሱ ጋር አፋታ ለራሷ የምትወስድ ስንትና ሴት ናት። ጓደኛውን መስላ ቀርባ ማለት ነው። ተገቢ ባልሆኑ ነገሮች እሱ ላይ ችግር ሳይኖር ከጎን የሆነ ሰው ይመጣና እንደዚሁ፣ ወንድም ጋር እንደዚሁ ማለት ነው ሴቷን ፈልጓት እሱ ጋር ይመጣና ያልሆነ ነገር ይሞላዋል። ይበልጥ ቀርቦ የሚያውቃት እሱ ነው። እሱ ስለሚስቱ በደንብ አጢኖ አውቅቶ አውቆ በዛ መሰረት መጓዝ ነው እንጂ የሚገባው በሰው ወሬ መነዳት ተገቢና አስፈላጊ አይደለም። ሌላው በአሁኑ ዘመን እጅግ ፈተና የሆነው ሶሻል ሚዲያ ነው። ከብዙ አቅጣጫ ነው። አንደኛ ፈርዱል ሚታልያ የሚባል ነገር አለ። ሳይኮሎጂካል ጨዋታ ነው። ፈርዱል ሚታልያ ማለት አንድን ወይም ወድዑል ኢጣር ይባላል ፍሬም ማስቀመጥ ማለት ነው። አንድ ጥሩ ነገር ማለት ይህ ነው የሚባል ፍሬም ይቀመጣል። አራት ማዕዘን የሆነ ክብ ነገር ታስቀምጥና እዚህ ውስጥ ያሉ ነገሮች ጥሩ ናቸው፣ ከዚህ የወጣ ነገር ግን ጥሩ አይደለም ይባላል። እንዲህ አይነት ስራ እንዲህ አይነት ነገር የሚነገረው በቀጥታ አይደለም። በቀጥታ ሳይሆን በተዘዋዋሪ ነው። ለምሳሌ ጥሩ ሴት ማለት በተለያዩ አስር ቻናሎች ላይ ስትከፍት የምታያት ሴት ናት ብለው ያቀርቡልሃል። ጥሩ ሴት ማለት ይችናት የሚል ጽሑፍ ግን አታገኝም እንድሷን እንደ ሞዴል አድርገው እንደ ትልቅ ሴት አድርገው ያሳዩዋል። ወንድም እንደዚሁ ማለት ነው። አክተር ወይም ደግሞ ሴት ሴት አክተር እንደዚህ አድርገው ቀርጸው ያቀርባሉ። እዛም ቻናል ላይ ስትከፍታለች፣ እዛም ስትከፍታለች፣ እዛም ስትከፍታለች። ስለዚህ ጥሩ ሴት ማለት እችናት የሚል ስዕል ይወስዳሉ። ሰዎች አእምሯቸው ላይ ይህን እምነት ይወስዳሉ። ወንድም ከሆነ ደግሞ ጥሩ ወንድ ማለት ይህ ነው። የጋብቻ ፊልሞችን ይሰራሉ። ከጋብቻ ጋር የተያዙ ትዳር ማለት እንደዚህ ነው በዚህ መልክ ነው የሚኖረው የሚል ፊልሞችን ይሰራሉ። ፈርዱል አውለውያት ማለት በቃ ትክክለኛው ነገር በላጩ ነገር ይህ ነው ብለው ይህን አእምሮ በሰዎች አእምሮ ላይ ይሰራሉ። ከዛ ሰዎች ያ ነገር እውነት ይመስላቸዋል። ነገር ግን እዛ ጋር ያለው ሙመሲል ወይም ደግሞ ያለው ተዋናይ ምናልባት አስር ሴቶችን ፈቶ ሊሆን ይችላል። በትክክል መኗኗር አቅቶት አስር ሴቶችን የፈታ ሊሆን ይችላል። ያች ሴትም ደግሞ አስር ወንዶችን የፈታች ልትሆን ትችላለች፣ በትክክል መኗኗር አቅቷት ስለዚህ ሰዎች ምን ያስባሉ? ትዳር የሚባለው ትክክለኛው ነገር ይሄ ነው። ዋቂው ደግሞ ተጨባጭ ላይ ያለው ሌላ ነው። ስለዚህ እነሱ የሚያልሙት ያኛውን ነው። እዚህ ጋር ያለው ምርጥ የሆነውን የሰው ልጆች የሚኖሩበትን ትክክለኛውን ነገር እንዲጠሉ ያደርጋቸዋል ማለት ነው። ጥሩ የሆነውን ባሏን ትጠሏለች፣ ጥሩ የሆነችውን ሚስቱን ይጠላታል ማለት ነው። ስለዚህ አይናችንን ሰብሰብ በማድረግ መቻል አለብን። ሰዎች ምን እየሰሩ እንደሆነ ምን አይነት ጨዋታ እየተጫወቱ እንደሆነ ልናውቅ ይገባል። ይሄ በጥናት የሚታወቅ ነው። ጥናቶች የሚያመለክቱት በጣክሰሩ ለሓላት ጠላቅ በጣም ብዙ የፍች ክስተቶች የሚከሰቱት መወሰሎች አካባቢ ነው ተዋናዮች አካባቢ ነው ይላሉ። በጣም ብዙ ፍች ያለው ተዋናዮች ጋር ነው። ብታጠኑ አገራችን ውስጥ ያሉ ተዋናዮችን ብታጠኑ ብዙ የፈቱ ከሴትም ከወንድም እንደዛ ናቸው። ትዳራቸው ላይ ስኬታሞች አይደሉም። ታዲያ እነዚያን ሰዎች እንዴት አድርጎ ነው አንድ ሙስሊም የሆነ ሰው እነሱን ሞዴል አድርጎ እነሱን አርአይ አድርጎ በእነሱ መንገድ መጓዝ ያለበት? ትዳር የሚባለው ጋብቻ የሚባለው ምድር ላይ የምታውቀው ጋብቻ ነው። መጨቃጨቅ ያለበት የሆነ ጊዜ ላይ መጣላት ያለበት፣ ሌላ ጊዜ መታረቅ ያለበት፣ የሆነ ሰዓት ላይ ደስታ ያለበት፣ የሆነ ሰዓት ላይ መከፋት ያለበት፣ የሆነ ሰዓት ላይ ለቅሶ የሚመጣበት፣ የሆነ ሰዓት ላይ ሰርግ ያለበት። ይህ ነው ህይወት ማለት ይሄ ነው። አማ ምን አወሊህ ኢላ አኺሪ ከመጀመሪያው እስከ መጨረሻው ድረስ አርባ አምስት ደቂቃ ወይም ደግሞ ሙሰልሰል ከሆነ አስሩም ሙሰልሰል ወይም ደግሞ አስሩም ተራ ቁጥሩን ጠብቆ የሚመጣ ፊልም፣ ሁሉም በሳቅና በደስታ የሚኖር አይነት ህይወት አድርገን ካሰብ ነውና ከቀረጽ ነው ትልቁ ውድመት። የለም ሰዎች ፍች ውስጥ እየገቡ ያሉት በእንደዚህ አይነት ምክንያቶች ነው። ሌላው እንዳሳጥረው፣ ከዚህ ጋር ተያይዞ የተለያዩ ማዋቂያት ተዋሶን ማህበራዊ መገናኛዎች ላይ ሰዎች በጣም የሚሸወዱባቸው መንገዶች አሉ። እሱ ምንድን ነው? የማያውቃቸው ሰው ከጀርባ ሆኖ ይጽፍላቸዋል። ለወንድም ጋር ይጽፋል፣ ሴትም ጋር ይጽፋል። ወይም ደግሞ ሁለቱም የሚጻጻፉ ይሆናሉ። በዚህ ሰዓት ብዙ ጊዜ ያው ይሄ ችግር የሚከሰተው ሴቶች አካባቢ ነው። ያልሆነ ሰው ይጽፍላታል። ከዛ እያለ እያለ እያለ ያ ሰው በእጁ ያስገባታል። ጭራሽ ማለት ነው ከቤቱ ያስወጣታል። ከዛ ትዳር በዚህ ሁኔታ እየፈረሰ ያለበት ሁኔታ በጣም ሰፊ ነው።